እና ልጄን እኔ ሳሳ አድጋት መጀመሪያም በትምህርት ቤት ነው ወይ እቺ ጻማን ትምህርት ቤት ገባች። ከዚያ ልክ 16 ዓመት እንደሆናት ትግል መታገልኝ ለምን አማራ ይበደላል አለችና ወደ አማራ ስትገባ እኔም አይ ጥሩ ነው ካማራ መጨቆን የለበትም አማራ መበደል የለበትም ግቢ ነው አትይ ኮማንዶ ስልጠና ይልቻ ጋር ተስተማማ አጀ ይቻል ነበር ግን

ስጋ አንድ አሁን የእሷን የቺን ዳይማሪች ስጋ በልቶ እንደሆን ነገ ምንኛን ስጋ እየመጣ ስለሚበላን አማራ የሆነ አሁን ሁሉ እንዲወጣ ነው። ምልክት ልጆች አሉ፣ ወንድ ልጆች ይወጣሉ። አለቀ ሁለሻአለ በሰዓቱ የማምር ነበት ከደቂቃዎች በኋላ ነው ዛ የተፈጠረው። ነገር ግን የአንድ የምስኪን ህፃን ልጅ ቆርጠ ወይም ደግሞ ገለ ጨጭቀ በመድብ አማራን አሸንፋለሁ ማለት ዘበት ነው። የአንድ ምስኪን ልጅ ገለ አድርግ ማለት አማራን አሸንፍ ማለት አይደለም። እኔ ለእህቴ ዛሬም ነገም ደሟን መልሳለሁ ደሟን እንደምልስ እርግጠኛ ነው። አማራ የአማራ ልጅ አንድ ሴት ልጅ ጡት ቆርጠ አማራ ለማሸነፍ እኔ እንጃ። በጣም ስሜታሙ ነኝ። እንዴት እንዴት በአማራዎች ላይ እንዴት የሴት ልጅ ጡት ይቆረጣል? እንዴት አንድ ሀያ ዓመት ያልሞላት ልጅ እንዴት በግፍ ትገደላለች? እህቴ ተደፈረች። እናቴ ተደፈረች። ከሶስት መቶ ሺህ እስከ አራት መቶ ሺህ ባለው ህዝብ የተጎዳ ተጨፈጨፈ ተበደለ ወጣ መነነ ንድ በወጣችው በአንድ ህፃን ልጅ ፌንታል ግፍ ኧረ አይገባም ውድ ኢትዮጵያውያን ይሄ በአማራ ክልል ላይ የሚፈጸም በደል እውነት ነው ወይ ልክ ነው ወይ ይሄ ኧረ እባካችሁ ኧረ እባካችሁ የሆነ ምላሽ እንሰጥ እንፈልጋለን ፍትህ እንፈልጋለን ሴቶች ፍትህ አጠናን ሴቶች ለምንድነው ሴቶች ምንጭቆ ነው ሴቶች እየተበደሉ ነው ያለ። ነው ሀገራችን ተበደለ ብለን በወጣ ነው ለምን እንሞታለን? መሞት እኮ ለመሞት ነው የወጣ ነው። ነገር ግን ለምን በግፍ እንገደላለን? ለምን አሟሟታችን? አሳምረን መሞት አለን እኔ እህቴ ሞተች ብዬ ወደ ኋላ አለ ወደፊት ነው እንጂ እቺም ምስኪን ልጇን አሳልፈ ያትስኪ ልጇን አሳልፋ ስለሰጠች ዛሬ ቆሳስላ ተቀምጣለች። ይሄ ነገር ልክ ነው ወይ? ከላይ ያላችሁ መባካችሁ ይሄን እንድታዩልን እንፈልጋለን። ለሴቶች ፍትህ እንድናገኝ እንፈልጋለን። ሴቶች አሁን ላይ እየተበደለ እየተጨቆነ ሴት ታጋይ አለ ይባላል። ነገር ግን ሴት ታጋዮች ክብር እየተሰጠን አይደለም እየተጨቆነን እየተጨቆነ ነው ያለነው። ለአማራ ለፋኖችም ሁሉ መልክት ይድረስልኝ። አመሰግናለሁ። ታው ታባ አመራማ አመራ ያረጋው ደግሞ ትግል ምክትል ወታደር ያዘግኝ ልመላሽ አበር ይባላል። ያው ጀግና ይሞታል ትግል ይቀጥላል። ነገር ግን ወታደር ሆኖ እንደ ወታደር ሰፈር ለሰፈር ገብቶ ከማተራመስም ባለፈ የሰፈር ምንሻ ከመሆንም ባለፈ በአሰቃቂ ሁኔታ ምርኮኛን እየገደለ ይገኛል። ሊሞት ይችላል። ሊሞት የወጣ ማንኛውም ወታደር ቁጭ ብሎ ቤቱ መስዋዕትነት ከመክፈሉ ይልቅ ይህን ተቋም እየተቀላቀለ እራሱን እያዳነ እየተከላከለ እየገደለ ይሰዋል። ግን በዚህ መሀል ላይ በሁለት ጠላት ወይም በሁለት ግሩፕ ላይ በሚካሄድ ውጊያ ምርኳ አለ፣ ይታወቃል። እኛም በግፍ እንማርካለን። ደግሞ ምርኳ እንደዚህ አልነበር የሚያዘው። የምርኮን እንክብካቤ እንደዚህ አለ። በጣም የጦርነት ህግ ጥሰዋል። እንዳጠቃላይ ግን ይሄ ደግሞ አንድ ጠላት የሚያደረገውን አንድ ጠላት ሌላኛው ወገን የማያደረግበት ምንም አይነት ነገር የለም ምንም አይነት ነገር የለም። እርግጥ ከአማራ ስብና ቀርቶ ሰው የሆነ ስብና እራሱ የላቸው። ከየጫት ቤቱ ታፍሶ የሚመጣ ከየኩል ቤቱ ታፍሶ የሚመጣ ተራ ወታደር የሰውነት ስነ ባህል የሌለው መሆኑን በአደባባይ አሳይተውናል። ወደ ትግል ያስወጣንም ይሄ ነው ይሄ ነው። ሰፈር ላይ ያችን እንቃቅላ ልጅ ገለው ጥለው ጡት ቆርጠው ያሳዩት የሰፈር ወጣት ወጥቶ እነሱን የማይዋጋበት ምንም አይነት ታምር ይሁንም እንጂ የአማራ ወጣት ወይም የአማራ ሴት እህቶቻችን፣ ወንድሞቻችን በእኛ ቀጠና ያላችሁ ወይም በአረንዛው ዳሞት ቀጠና ያላችሁ ቤት ሁናችሁ ይህን አይነት አራይት እያያችሁ ከምትቃጠሉ ወይም ቤታችሁ ደርሶ ከሚገላችሁ ከወገኖቻችሁ ጎን ተሰልፋችሁ እራሳችሁን አድኑ፣ ተከላከሉ። ጥጋቸው ነው ማንኛውም የመከላከል ምሽግ ከመሰረትንበት ቦታ ላይ መጥተው አይደለም እያጠቁ ያሉ። ወይ በሆነ ለሳተላይት የወጣ ወይ ለአሰሳ የወጣ ከመደበኛ ተዋጊነት ወደ ሸማቂነት ዙረው የደፈጣ ስራዎችን ነው እየሰሩ ያለ። ይሄ ባለበት ሁኔታ ላይ እነሱ ያቸንፋሉ ብለህ ሁለት ልብህን ከዚያና ከዚያ የምታመን ታወጣት ካለህም ራስን አርመህ ለትግል ተዘጋጅተህ ወደ ጓዶችህ አምራ ተቀላቀል፣ ሰልጥን፣ ታጠቅ፣ ታገል። የዚች ፋኖ ኮማንዶ በዓለምላይ ቤተሰቦች መጽናናትን እንመኛለሁ። የትግል ጓዶቿ እንዲሁም አመራሮቿ በሙሉ መጽናናትን እንመኛለን። ታይ ሌሎች እልፍት የሆኑ ጀግኖች አልፈዋል። ከዚህም ባለፈ ባሰቃቂ ሁኔታ ለተገደለች እህታችን የታቀደ የተደራጀ አስደማሚ የሆነ ውጊያ እንዋጋለን። ደሟን ከመመለስም አልፈን የወደቀችበትን ቀጠና እንቆጣጠራለን። ቃሌ ነው። በፋኒት በዓለምላይ ላይ የተፈጸመውን ግፍ አስመልክቶ የአማራ ፋኖ ብሔራዊ ኃይል ብራማ አማራ ቀጠና የሩስ የእህታችን የባለቤቷን ጠቅሶ በአማራ ሁኔታ አዘጋጅቶ ሥርዓተ ቀብሩን ፈጽሟል። ከሥርዓተ ቀብሩ በመጨረሻ ላይም የደረሰውን ሁኔታ ለማሳወቅ በጊዜው የተፈጠረው ሁኔታ ለማስረዳት ከእህታችን ፋኒት በዓለም ጋር የነበረ ወንድማችን ሁኔታው ምን የሚመስል እንደነበረ ያስረዳናል ማለት ነው። በሰዓቱ የነበረን አሰሳ ነበረን፣ ሶስት ነበረን። ከሶስታችን መሀከል እሷ ተመታችብን። ከዛ ሊያነሳ ሲል አንድ ልጅ እጁን ልጅ ጁን ተመታ አብሮ በዛ አጋጣሚ የነበረ ባሳሳ አዛዥ ሻለቃ ቻሌ ዘመን ሀሳብ አስቤታችሁ፣ ወንድም ለቤተሰቦቹ የማጽናኛ መልዕክት ያስተላልፉልናል ማለት ነው። ተሰግናለሁ ቻለ ዘመናላለሁ ይህ እንግዲህ፣ በአማራ አማራ በመሆናችን እየተፈጸመ ያለው ግፍ ሰቆቃ፣ የኢትዮጵያ ሕዝብ ማንኛውም ሰው በመሆኑ ብቻ የሚያዝንልን የሚያወግዝልን፣ ማንኛውንም እምነት የማይወክል እኛ ጠባችን እስልምና ጋር አይደለም ከማንኛውም ሃይማኖት ጋር አይደለም። ነገር ግን አማራን አጠፋለሁ የሚል ሴረኛ የሆነ መንግስት አማራ በመሆናችን ብቻ በደማችን ብቻ እየተፈለገ እየታደለ በሰቆቃ እየተገደል ነገር ነው። ሲሆን ማለት የአማራ ፋኖ ነው። በጎጃም በሰልጠና አቅጣጫ የአረንጋው ዳሞት ብርጌድ ጀግና ኮማንዶ ሰልጥና ብቁ ሆና ለአገሯ ስትታገል የነበረው ነገር ግን ተኩስ ሲከፈት በሰቆቃል ለአማራ ይሄ በማይገባው ጡቷን በመቁረጥ በካራ በመጨቅጨቅ ሰውነቷን እንዳልሆነ አድርገው በመጨቅጨቅ በሰው ልጅ ላይ የማይደረግ ግፍ በሴት ልጅ ላይ በሴት ልጅ ላይ እንዲህ አይነት ጨካኝ አረመኔ የሆነ ማንኛውንም እምነት የማይወክል ከብት የሆኑ ጡቷን በመቁረጥ ሰውነቷን በካራ በመጨቅጨቅ አሰቃቂ ግድያ የገደሏት የኢትዮጵያ ሕዝብ ይፋረድን። እኛ ፋኖች ማንኛውንም የኢትዮጵያ መከላከያ ነው፣ ማንኛውንም ምንሻንም፣ አድማ ብተናንም ስንማርክ ስንይዝ፣ ተንከባክበን ልብስ ቀይረን ተንከባክበን በእንክብካቤ ለሀገሩ እንዲገባ ብሔር ሳንለይ ማንኛውም ሰው በመሆኑ ብቻ አክብረን ሰው በመሆኑ ብቻ ኦሮሞአንል ደቡባንል ወላይታንል ጉምዛንል በእንክብካቤ ለሀገሩ እያበቃን ባለንበት ሁኔታ ላይ መንግስትንን የሚል ሽፍታ ወንበዴ፣ የሰው ልጅ ላይ እንስሳ ላይ እንኳ እንደዚህ አይነት ጭካኔ ያለ። ስለዚህ የኢትዮጵያ ህዝብ፣ ይህን እያየህ ነገ አማራ በመሆንህ ብቻ ሰርተህ እንዳትበላ፣ ሰርተን እንዳንበላ ያወጀብንን ጠላት በጋራ እንድንታገል በሚዲያም በጉልበትም በገንዘብም በሀዘንም እንድታግዙን ባረንዛው ዳሞት ብርጌድ ስም ምልክት እናስተላልፋለን። ይህን ያየህ ገጀራህን እያዝ ገጀራህን እያዝ ቆመጥህን እያዝ አንካሴህን እያዝ ወጠህ ህዝባዊ ሆነ እንድትታገል ምልክታችን ነው። ከዚህ የበለጠ በደል ስለሌለ ከዚህ የበለጠ ጭካኔ ስለሌለ እንዳልሆነ አድርገው ከመግደል፣ ከሴት ልጅ የበለጠ ደካማ የለም። ወንድ ልጅ ሆነህ ከዚህ በኋላ ከተማ እየበላህ እየጠጣህ ከርስህን ከምትሞት ታግለህ እንድትሞት ምልክታችን ነው። አመሰግናለሁ።